ሰላም ጤና ይስጥልን አድማጮች ከማሻይፌ 103.8 የምተላለፍላችሁን የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና መከላከልንና አክሞ ማዳንን መስረት ያደረጉ የጤና ፖሊሲዎችን ተግባራዊ በማድረግ ጥራት ያለው የጤና አገልግሎቶችን መስጠት እንደሚገባ የሸካ ዞን አስተዳዳሪ አቶ አበበ ማሞ መግለጻቸው ያሉንን የተፈጥሮ ሀብቶች በአግባቡ በመጠቀም ሂደት ውስጥ አካባቢ ላይ ተጽዕኖ እንዳያደርስ መከታተልና መጠበቅ ያስፈልጋል መባሉ፣ ችግሮችን በአገር በቀል መፍትሄዎች ለመፍታት የተጀመረው ጥረት ተጠናክሮ እንደሚቀጥል የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ መግለጻቸውና ጆ ባይደን በካንሰር ሕመም መያዛቸው ተነገረ የሚሉት የሰዓቱ አቤት ዜናዎቻችን ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ምንታምር አስፋው ነኝ። መከላከልና ክሞ ማዳንን መሰረት ያደረጉ የጤና ፓርቲዎችን ተግባራዊ በማድረግ ጥራት ያለው የጤና አገልግሎቶችን መስጠት እንደሚገባ የሸካ ዞን አስተዳዳሪ አቶ አበበ ማሞ ገለጹ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ከቴፒ አጠቃላይ ሆስፒታል ጤና ባለሙያዎችና አስተዳደር ሰራተኞች ጋር በቴፒ ከተማ የውይይት መድረክ ተካሂዷል። ዘገባው የባልደረባችን አስቻለው አየለ ነው። ለተጨማሪው ልጅአለም ማሞ ውይይት መድረክ ላይ የተገኙት የሸካ ዞን ዋና አስተዳዳሪና የቴፒ አጠቃላይ ሆስፒታል ቦርድ ሰብሳቢ አቶ አበበ ማሞ እንደገለጹት እንደ ሀገር መከላከልና አክሞ ማዳን መሰረት ያደረጉ የጤና ፖሊሲዎችን በመከተል እየተሰሩ ባሉ ስራዎች ውጤት እየተመዘገበ እንደሚገኝ ገልጸዋል። ሕብረተሰቡን በኢኮኖሚ ማኅበራዊና ፖለቲካ ዘርፎች ተጠቃሚ ለማድረግ ቅድሚያ የጤና ልማት ስራዎችን ማጠናከር ያስፈልጋል ያሉት ዋና አስተዳዳሪው ለዚህ በዘርፉ የሚስተዋሉ ችግሮችን በመፍታት የተሻለ የጤና አገልግሎቶች መስጠት ያስፈል ጋል ብለዋል። በባለፉት አመታት የቴፒ አጠቃላይ ሆስፒታል የተለያዩ ተግዳሮቶችን በማለፍ ጤናን መሰረት ያደረጉ ስራዎችን በመስራት ዘርፈ ብዙ አገልግሎቶችን እየሰጠ እንደሚገኝ ጠቁመው ለዚህም የጤና ባለሙያዎች ቁርጠኛ ስለሆኑ መሆናቸውንም ገልጸዋል። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መነሻ ሀሳብ የመወያያ ሰነድ ያቀረቡት የቴፒ አጠቃላይ ሆስፒታል ስራ አስኪያጅ አቶ አስታውሰኝ አዴሎ እንደ ሀገር በጤናው ዘርፍ የተመዘገቡ ስኬቶችንና ያጋጠሙ ችግሮችን በስፋት አንስተዋል። በቀረ ቀረበው ሰነድ መነሻ ሀሳባቸውን የሰጡት የሆስፒታሉ ሰራተኞች በበኩላቸው የተለያዩ ጥቅማ ጥቅሞችን ጨምሮ የትራንስፖርትና ሌሎችም አገልግሎቶች እንድሟሉ ጠይቀው የስራ ቦታዎችን ምቹ ከማድረግ አንጻር ትኩረት ሊደረግ እንደሚገባ ተናግረዋል። የእናቶች ማቆያ፣ የካፌ አገልግሎቶችና ሌሎች መሟላት የሚገቡ ነገሮች እንድሟሉ የጠየቁት ሰራተኞቹ ከተጠቃሚዎች ቁጥር አንጻር ሆስፒታሉን የማስፋት ስራዎች ላይ ትኩረት ሊሰጥ ይገባል ብለዋል። ከተሳታፊዎች ለተነሱ ጥያቄዎች የዞን አስተዳዳሪን በየደረጃው የሚገኙ የስራ ኃላፊዎች ምላሽ ሰጥተውባቸው መሻሻል በሚገቡ ጉዳዮች ላይ አቅጣጫቸውን አስቀምጠዋል። በዚህ የውይይት መድረክ ላይ የሸካ ዞን ዋና አስተዳዳሪ እና የቴፒ አጠቃላይ ሆስፒታል ቦርድ ሰብሳቢ አቶ አበበ ማሞ፣ የሸካ ዞን ጤና መምሪያ ኃላፊ አቶ እምሩ ወየሳን ጨምሮ፣ የቴፒ አጠቃላይ ሆስፒታል የጤና ባለሙያዎች እና የአስተዳደር ሰራተኞች ተሳትፈዋል። በከተማ ልማት ኮንስትራክሽን ዘርፍ ያሉትን የመልካም አስተዳደር ችግሮችን ለመቅረፍ የሚያስችል ውይይት በቦንጋ ከተማ ተካሂዷል። የ2017 በጀት ዓመት የከተማ ልማት ስራዎች የፈጻሚና አስፈጻሚዎች የአፈጻጸም ሂደት በጠንካራና በጉድለት በመለየት ቀጣይ የማስፈጸሚያ አቅጣጫዎች ተቀምጠዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ልዩ ረዳት አቶ አለማየሁ አይበረ በመድረኩ እንደገለጹት በብልጽግና ፓርቲ የሚመራ መንግስት ለከተሞች ልማት ከምንጊዜውም በላይ በፖሊሲም ሆነ በተግባር ትኩረት ሰጥቶ እየተገበረ እንደሚገኝ ገልጸዋል። ከተሞችን ለነዋሪዎች ምቹ በማድረግ የተሰሩ የኮሪደር ልማት ስራዎች ከከተሞች አረንጓዴ፣ ውብ፣ ንጹህና ሳቢ እንዲሆኑ እድል የከፈተ በመሆኑ ልዩ ትኩረት በመስጠት የጀመሩ ስራዎችን አጠናክሮ ማስቀጠል ይገባል ብለዋል። የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር ማታለም አለም ቸኮል እንደገለጹት ባለፉት ዓመታት በዘርፉ የሚመሩ ስራዎችን በኃላፊነት ለመፈጸም የተደረጉ አብርታች ጥረቶች ቢኖሩም አሁንም ቢሆን በሁሉም አቅም በኃላፊነትና በተጠያቂነት ስሜት ከመፈጸምና ከማስፈጸም ረገድ ሰፊ ጉድለት መኖሩን አንስተዋል። በየጊዜው ሕዝቡ የሚያነሳቸውን የመልካም አስተዳደር ችግሮች ለመፍታት መንግስት የተለያዩ የመፍትሄ አቅጣጫዎችን በማስቀመጥ ብርቱ ስራዎችን እየሰራ ይገኛልም ብለዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። የማዕድን ሀብት ስራ ላይ የተሰማሩ ማህበራትና ድርጅቶች የአካባቢ ጥበቃና የማህበራዊ ደህንነት ህጎችን ተፈጻሚ ማድረግ እንዳለባቸው ተገለጸ። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ሄርሚላ ታይቶ ተጨማሪ አላት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ በክልሉ በተለያዩ የማዕድን ሀብት ያላቸው አካባቢዎች ላይ ህጋዊ ፍቃድ ወስደው ማዕድን ስራ ላይ የተሰማሩ ማህበራትና ድርጅቶች በገቡት ውል መሰረት የአካባቢ ጥበቃና የማህበራዊ ደህንነት ህጎች ተፈጻሚነት ዙሪያ ከሚመለከታቸው አካላት ጋር የምክክር መድረክ በቦንጓ ከተማ አካሂደዋል። በመድረኩ መልእክት ያስተላለፉት የቢሮ ኃላፊው ዶክተር ኢንጂነር አስራት ገብረ ማርያም ክልሉ በተፈጥሮ ሀብት ግንባር ቀደም ተጠቃሽ መሆኑንና በዋናነት የከርሰ ምድር ሀብት የሆነው ወርቅና የድንጋይ ከሰልን ሀብት ወደ ውጤት ከመቀየር አንጻር የነበረው እንቅስቃሴ አናሳ መሆኑን ጠቅሰዋል። አሁን የለውጡ መንግስት በሰጠው እድል በርካታ ፖለቲካዊና ማህበራዊ ስራዎች በመሰራታቸው በርካታ ባለሀብቶችን በማሰማራት በዘርፉ ውጤታማ ተግባራት እየተከናወኑ ይገኛል ብለዋል። በክልሉ የማዕድን ሀብት ህጋዊ ፍቃድ ወስደው ማዕድን ስራ ላይ የተሰማሩ ማህበራትና ድርጅቶች በገቡት ውል መሰረት የአካባቢ ጥበቃና የማህበራዊ ደህንነት ህጎችን ተፈጻሚ የማድረግ ስራ ላይ በትኩረት መስራት እንዳለባቸው ገልጸዋል። የተፈጥሮ ሀብቱን ለመጠቀም አካባቢው ላይ የሚመጡ ጉዳቶችን ለማረምና ለማስተካከል የሚያስችሉ ተግባራትን አጠናክሮ በማስቀጠል በማዕድን ስራዎች ላይ ለሚሰማሩ አካላት ድጋፍና ክትትል እንደሚደረግም ዶክተር ኢንጂነር አስራት ገብረ ማርያም አስረድተዋል። መድረኩን በንግግር የከፈቱት የክልሉ ርዕሰ መስተዳደር ልዩ አማካሪ የሆኑት አቶ ንጉሴ ወልደ ጊዮርጊስ እንዳሉት በሀገራችን የነበረው የደን ሽፋን በከፍተኛ ደረጃ መቀነሱን አውስተው ከለውጡ መንግስት ወዲህ ብዝሃ ኢኮኖሚ ዘርፍ በመከተላችን በአካባቢያችን በተለይ የአረንጓዴ አሻራ ልማትን ተከትሎ የደን ስራችንን በከፍተኛ ሁኔታ በማሳደግ ላይ እንገኛለን ብለዋል። የተፈጥሮ ጸጋውን መጠበቅና መንከባከብ እንዲሁም ሕብረተሰቡ ከዘርፉ ጥቅም እንዲያገኝ የማድረግ ተሳትፎን ማሳደግ እንደሚገባ ጠቅሰዋል። በመድረኩ የአካባቢ ጥበቃና የማህበራዊ ደህንነት ሕጎችን ተፈጻሚ ማድረግን ያለመ የመነሻ ጽሁፍ በቢሮ ምክትል ኃላፊና የአካባቢ ጥበቃ አየር ንብረት ለውጥ ዘርፍ ኃላፊ በሆኑት አቶ ደምሴ ደንቦ ቀርቦ ውይይት ተደርጓል። ያሉንን የተፈጥሮ ሀብቶች በአግባቡ በመጠቀም ሂደት ውስጥ አካባቢ ላይ ተጽዕኖ እንዳያደርስ መከታተልና መጠበቅ ያስፈልጋል ተባለ። ይህ የተባለው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ በክልሉ ማዕድንና በሚመረቱባቸው አካባቢዎች የአካባቢ ጥበቃና ማህበራዊ ደህንነት ህጎች ተፈጻሚነት ዙሪያ ከሚመለከታቸው አካላት ጋር በቦንጋ ከተማ ምክክር ባካሄደበት ወቅት ነው። ዘገባው የቸርነት አባት ነው። ትግስት በዛብህ ዝርዝር አላት። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም ክልሉ በተፈጥሮ ሀብቶች የታደለ መሆኑን ጠቁመው ከእነዚህም ሀብቶች መካከል የከርሰ ምድር ሀብት የሆነውን የወርቅ ሀብትና የድንጋይ ከሰል ለአብነት ጠቅሰዋል። የተፈጥሮ ሀብቶቹ ከማህበረሰቡ ጋር ለዘመናት የቆዩ ናቸው ያሉት ዶክተር አስራት የተፈጥሮ ሀብቱን ወደ ኢኮኖሚ በመቀየር የማህበረሰቡን ሕይወት ከመቀየር አኳያ ክፍተቶች መኖራቸውን መሆኑን ገልጸዋል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ በበኩላቸው መንግስት እየተከተለ ባለው በብዝሃ ኢኮኖሚ ዘርፍ የተፈጥሮ ሀብትን አልምቶ ተጠቃሚ ለመሆን ማህበረሰቡ ጠብቆ ካቆየው የተፈጥሮ በተጨማሪ የአረንጓዴ አሻራ ተግባራዊ እየተደረገ በመሆኑ የተፈጥሮ ሀብቱ እያደገ ይገኛል ብለዋል። በዚህ ዘርፍ የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ እየሰራ ያለው ስራ አበረታች መሆኑን ገልጸው አካባቢን ጠብቆ ያቆየው ህብረተሰቡ ተገቢውን ጥቅም እንዲያገኝ ከማድረግ አኳያ ጉድለቶች መኖራቸውን ጠቁመዋል። የአካባቢ ጥበቃና የማህበራዊ አገልግሎት ደህንነት ደንብ ወጥቶ ስራ ላይ እየዋለ ይገኛል ያሉት አቶ ንጉሴ በቢሮ በኩል ግንዛቤ በመፍጠር እየተሰራ ያለው ስራ ተጠናክሮ መቀጠል አለበት ብለዋል። በማዕድን ስራ የተሰማሩ ማህበራትና ድርጅቶች የተፈጥሮ ሀብት ጥበቃና የአካባቢ ብክለትን በመከላከል በህግና መመሪያ መሰረት መስራት እንዳለበት ባቸውም መልእክት አስተላልፈዋል። ለአካባቢ ብክነትና ማህበረሰቡ ላይ ሊከሰት የሚችል አደጋን ለመቀነስ የሚመለከታቸው አካላት የድርሻቸውን እንዲወጡ አሳስበዋል። እየተስተዋለ ያለውን የኑሮ ውድነት ለማረጋጋት የነጋዴው ማህበረሰብ የበኩሉን ሚና መወጣት እንዳለበት ተገለጸ። በሸካ ዞን ማሻ ከተማ ለሁለንተናዊ ብልጽግና የነጋዴው ሚና በሚል መሪ ቃል ከነጋዴው ማህበረሰብ ጋር የማሻ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት መክረዋል። ባልደረባችን ሄርሜላ ታይቶ በዚህ ጉዳይ ተጨማሪ አላት በመድረኩ ላይ የመወያያ ሰነድ ያቀረቡት የማሻ ከተማ ብልጽግና ፓርቲ የፖለቲካ ርዕዮተ ዓለም ዘርፍ ኃላፊ አቶ አስማማኑ የቸቶ እንደገለጹት ባለፉት ሰባት የለውጥ ዓመታት ጉዞ አካታችነት ለማረጋገጥ በርካታ ስራዎች ተሰርተዋል። የተቀናጀ የመንግስት የታክስ አስተዳደር ስርዓት እና የዚሁ ንዑስ ስርዓት የሆኑ የኢ ማሳወቅ እና የኢ ክፍያ ስርዓቶች ላይ ሰፊ ማሻሻዎችን ጭምር እየተደረጉ ይገኛሉ ማለት ነው። አክለው የለውጡ ሂደት ከተጀመረበት ጊዜ አንስቶ በኢትዮጵያ ኢኮኖሚ ላይ በርካታ አበርታች ለውጦችንና ስኬቶችን መመዝገቡን ገልጸዋል። የመድረኩ ተሳታፊዎች በበኩላቸው መንግስት ከነጋዴው ማህበረሰብ ጋር በመቀናጀት አቅማቸውን ማሳደግ እንዳለበት ጠቁሟል። ይህን አካባቢ መለወጥ የሚችል አቅም ያለውን ነጋዴ እንዴት አድርገን እናሸጋግር የሚለው በደንብ በሰፊው እስከታች ድረስ ወርደን ምሁራንንም አነጋግረን ቤተ መንግስት ግን ተጻጽፎ ቢያንስ የተለያዩ አካባቢዎች ላይ የመሸጫ ሼዶችን ለምሳሌ እዚህ ያመረተ ቴፒዶ ወስዶ ሼድ ተሰርቶላቸው የሚሸጡበት ሁኔታ እና የሚፈልጉ ሰዎችን የማጠያየቅ አሁን ለምሳሌ በኢንተርፕራይዝ የተደራጁ ሰዎች እንደ ኢንተርፕራይዝ ገበያ ትስስር የሚፈጥሩ ባለሙያዎች አሉ። በእነሱ ተደግፎ አንዳንድ ነገሮች ቢመቻቹ ሌላውም ያመረተውን በደንብ መሸጥ ሲችል ተነቃቅቶ ይሰራል ማለት ነው ስራውን። ስለዚህ እነዚህ ነገሮች የገበያ ትስስሮች በደንብ መፈጠር አለባቸው። ያንንም የሚመለከታቸው አካላት የድርሻቸውን ወስዶ ያንን ነገር መስራት አለባቸው ነው። የማሻ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መልካሙ ወንደሻው እና የማሻ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ ይድነቃቸው ዳኪቶ ከተሳታፊዎች ለተነሱ ሐሳቦችና ጥያቄዎች ምላሽና ማብራሪያ በመስጠት ቀጣይ አቅጣጫ አስቀምጠዋል። ጭቅጭቅ ማንን ይጎዳል? ሲመጣ በሀገር ላይ ማን ነው የሚጠቀመው? ትርምስ ሲፈጠር በሀገራት ላይ ነጋዴ ነው የሚጠቀመው፣ ነዋሪ ነው የሚጠቀመው የሚሉ ነገሮችን በደንብ በስፋት ማየት አለብን። ዋና ተጎጂ አሉ የተባሉ ሰዎች ናቸው የሚጠቁት መጀመሪያ። ከዛ በኋላ ወደ ሌላው ነው። አሉ የተባሉ ባለሀብት ናቸው እኮ። ገንዘብ አለው ሲባል የመጀመሪያ ተጠቂ እሱ ይሆናል። እናውቃለን። ስለዚህ ዋና ተጠቂው ነጋዴ ማህበረሰብ ነው። ነጋዴ ማህበረሰብ ደግሞ ነቅቶ ከመንግስት ጋር እየተመካከረ ችግር ሲደርስበት ኢንፎርሜሽን እየሰጠ አብረን በጋራ የእኛን አካባቢ የእኛን አካባቢ ህልውና እየጠበቅን የማንሄድ ከሆነ ችግር ውስጥ እንወድቃለን። በመጨረሻም ከ352 ሚሊዮን በላይ በጀት እየተገነባ ያለውን የማሻ ከተማ የውሃ ፕሮጀክት ግንባታ ያለበትን ደረጃ ጉብኝት በማድረግ ውይይቱ ተጠናቋል። የኢትዮጵያን የልማት እቅዶች ሁሉን አቀፍ የስራ ዕድል ፈጠራ ትኩረት የሰጡ መሆናቸውን የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ገለጹ። ሀይኛው የዓለም የስራ ድርጅት የሌቨር ቤዝድ ፕራክቲሽነርስ አህጉራዊ ኮንፈረንስ ተካሂዷል። የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ በመክፈቻ መርሃ ግብሩ እንደገለጹት የኢትዮጵያ የልማት እቅዶች ሁሉን አቀፍ ስራ እድል ፈጠራ ትኩረት የሰጡ ናቸው ብለዋል። ይህም በመላ አገሪቷ በሚሊዮን ለሚ ቆጠሩ ዜጎች የስራ ዕድል መፍጠር ማስቻሉን አብራርተዋል። ስብሰባው በዘርፉ ባሉ ተግራሮቶች ዙሪያ በመምከር የተሻለ መንገድ ለመቅረጽ እንዲሁም በሚሊዮን የሚቆጠሩ የማህበረሰብ ክፍሎችን ተጠቃሚ ለማድረግ የሚያስችል መሆኑን ተናግረዋል። ስብሰባው የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ ነው የተካሄደው። ዘገባው የኢትዮጵያ ዜና አገልግሎት ነው። አድማጮቻችን፣ ዜናዎቻችን እንደቀጠሉ ናቸው። ችግሮችን በሀገር በቀል መፍትሄዎች ለመፍታት የተጀመረውን ጥረት ተጠናክሮ እንደሚቀጥል በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። በምግብ ራስን ለመቻል የተካሄዱ ጥረቶችና የተገኙ ልምዶች የሚገመገሙበት መድረክ በጅማ ከተማ ተካሂዷል። አቶ አደም ፋራህ በዚህ ወቅት እንደገለጹት ኢትዮጵያ ያላትን መሬትና የሰው ኃይል አጣምራ አለመጠቀሟ ለበርካታ ዓመታት ለተረጂነት ዳርጓታል ብለዋል። ይሁን እንጂ ባለፉት ዓመታት ሀገር በቀል ሪፎርሞችንና ማሻሻያዎችን በመተግበር በምግብ ራስን ለመቻል እየተሰራ ያለው ስራ ተጨባጭ ውጤት አምጥቷል ነው ያሉት። ከዚህ ባለፈም የምግብ ስርዓት ሽግግር እሳቤ ኢትዮጵያ የገጠማት ያለውን ውስብስብ ችግር ለመፍታት ጉልህ ሚና እንዳለው ጠቁመው የሰብአዊ ድጋፍ ፍላጎትን በራስ አቅም ለመሸፈን በትኩረት እየተሰራ ነው ብለዋል። የግብርና ሚኒስትር ዶክተር ግርማ አመንቴ በበኩላቸው በኢትዮጵያ ሰውን ማዕከል ያደረጉ ስራዎች መተግበር የላቀ ውጤት ማስመዝገብ ማስቻሉን አንስተዋል። በልማት ትሩፋት የተተገበረ ባለው ስራ 26 ሚሊዮን የነበረው የአንድ ቀን ጫጩት ስርጭት ባለፉት አስር ወራት ወደ አንድ 100 ሚሊዮን ከፍ ማለቱን ተናግረዋል። ዘገባው የፋና ሚዲያ ኮርፖሬት ነው። በቀጣይ የሚፈጠሩ የስራ ዕድሎች የዲጂታል ክህሎትን መሰረት እንደሚያደርጉ ተጠቆመ። በቀጣይ የሚፈጠሩ የስራ ዕድሎችም ሆኑ ሌሎች ጥቅሞች የዲጂታል ክህሎትን መሰረት ሊያደርጉ እንደሚችሉ የኢኖቬሽንና ቴክኖሎጂ ሚኒስቴር አመላክቷል። ዲጂታል ኢትዮጵያን እውን ለማድረግ ወሳኝ ከሆኑ መሰረቶች የዲጂታል ክህሎት መገንባት እና እንዲሁም ክህሎቱን በዲጂታል ስነ ምህዳር ውስጥ በሚፈለገው ልክ ጥቅም ላይ እንዲውል ማድረግ መሆኑ ተገልጿል። በአሁኑ ወቅት ስራዎች በዲጂታል ላይ የተመሰረቱ በኢንተርኔት አማካኝነትም በአንድ ስፍራ ባለመወሰን አንድ እድል እየፈጠሩ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር አማካሪ ዶክተር አብዮት ፓዩ ገልጸዋል። በዚህ አዲስ እድል መጠቀም የሚችሉ ተፈላጊ የሆኑ የዲጂታል ክህሎት ያላቸው ብቻ መሆናቸውን ገልጸው ወጣቶች ይህን በመገንዘብ መንግስት ባመቻቸው የኢትዮ ኮደሮች ስልጠና እንዲጠቀሙ መክረዋል። ወጣቶች ስልጠናውን በተገቢው መንገድ እንዲወስዱም በየደረጃው ያሉ አመራሮች ተገቢውን ድጋፍ እንዲያደርጉ ጠይቀዋል ስልም ፋና ብሮድካስት ዘግቧል። የልማት ትሩፋት መርሃ ግብር የአመጋገብ ስርዓትን ለማሻሻልና የምግብ ዋስትናን ለማረጋገጥ የጎላ አስተዋጽኦ እያበረከተ መሆኑን የግብርና ሚኒስትር ዶክተር ግርማ አመንቴ አስታወቁ። መርሃ ግብሩ የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑ ተመላክቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለዝርዝሩ በዛብህ ታደሰ የግብርና ሚኒስትር ዶክተር ግርማ መንቴ በወቅቱ እንደገለጹት የልማት ትሩፋት የአመጋገብ ስርዓትን በማሻሻልና የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እያበረከተ ይገኛል። ይህንን ይበልጥ ለማጎልበት መርሃ ግብሩ ተጠናክሮ መቀጠሉን ተናግረዋል። በተለይ የዶሮ፣ የአሳ፣ የወተት እና የማር ምርት ላይ በማተኮር በርካታ ስራዎች እየተከናወኑ መሆኑን ጠቁመው የመኖ አቅርቦትና የገበያ ትስስር ላይም መሰራቱን አንስተዋል። በተጨማሪም የወተት ልማትን የማጎልበት ስራዎች እየተከናወኑ መሆኑን ጠቅሰዋል። ኢትዮጵያ ለምትገብራቸው የምግብ ስራ ስራዎች ዓለም አቀፍ ተቀባይነት ማግኘቷን ገልጸው በዚህም ሁለተኛውን የዓለም አቀፍ ዘላቂ የንብ ማነብና እጽዋት ተራክቦ ፎረም እንድታዘጋጅ መመረጧንም አንስተዋል። ከዚህ ጎን ለጎን የግብርና ስራን በማዘመን ረገድ ትልቅ ስኬት ማስመዝገብ መቻሉን የገለጹት ሚኒስተሩ ምርታማነትን ለማሳደግ እየተሰራ መሆኑንም ጠቅሰዋል። የግብርና ዘርፍን ለማሳደግና ለማዘመን የሚያስችሉ በርካታ እድሎች ያሉ መሆኑን አንስተው የእንስሳት እርባታን በክላስተር ለማልማት እየተሰራ መሆኑን አስታውቀዋል። በተመሳሳይ የልማት ትሩፋት መርሃ ግብር የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑን በኦሮሚያ ክልል በምክትል ፕሬዚዳንት ማዕረግ የገጠር ክላስተር አስተባባሪ አቶ አዲሱ አረጋ አስታውቀዋል። አቶ አዲሱ በወቅቱ እንደተናገሩት የልማት ትሩፋት መርሃ ግብር በቀላሉ የምግብ ግብዓቶችን በማምረት የህብረተሰቡን የአመጋገብ ባህል ያሻሻለና የገቢ ምንጭን የፈጠረ እን እንቅስቃሴ ነው። የልማት ትሩፋትና የምግብ ስርዓት መርሃ ግብሩን ለማጠናከር የተለያዩ ኢኒሽቲቮች ተቀርጸው ወደ ስራ መገባቱን ተናግረዋል። በክልሉ በበጋ ስንዴ ምርትና በክረምት ደግሞ በሩዝ ልማት እንዲሁም በማርና በወተት ልማትና በዶሮና በእንቁላል ምርት በከፍተኛ የአመራር ክትትልና ትኩረት እየተሰራ መሆኑን አመላክተዋል። በመድረኩ የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች ተሳትፈዋል። በመጨረሻም ከውጭ ጆ ባይደን በካንሰር ህመም መያዛቸው ተነገረ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ህመም መጠቃታቸውን ጽህፈት ቤታቸው አስታውቋል። የሰማንያ ሁለት አመቱ ጆ ባይደን በከባድ የፕሮቴስት ካንሰር መጠቃታቸውና በካንሰር የተጠቃ ህዋሳቸው ወደ አጥንታቸው መዛመቱ ተነግረዋል። የፕሬዝዳንት የካንሰር ደረጃ ከፍ ያለ መሆኑ የተገለጸ ሲሆን በሚደረግላቸው የህክምና አማራጮች ዙሪያ ከቤተሰቦቻቸው ጋር እየመከሩ ነው ሲል አሶሺየትድ ፕሬስ ዘግቧል። የወቅቱ ፕሬዝዳንት ዶናልድ ትራምፕ ለጆ ባይደን ባስተላለፉት መልእክት በሁኔታው ማዘናቸውን ገልጸው ከህክምናቸው በፍጥነት እንዲያገግሙ ተመኝተዋል። ምንጩ የፋና ሚዲያ ኮርፖሬት ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ያዳመጣችሁትን ይመስላሉ። ዜናዎችን በመምራት ምንተአምር አስፋው ነበርኩኝ። ከቀሪ የሬዲዮ ጣቢያ ዝግጅቶቻችን ጋር መልካም ቆይታ ይሆንላችሁ።